ሁሉም ፋኖ ነው ግን የተላቀው። ከዚህ አኳያ ለአማራ ፋኖ ህዝባዊ ድርጅትም ይሁን ለሌሎቹ ፋኖዎች በተለየ ሁኔታ አላወያየንም፣ በተለየ ሁኔታ ፈቃድም አልተጠየቀም፣ በተለየ ሁኔታ የተባለ ነገር የለም ማለት ነው። ወደፊትም የሚደረገው ምንድን ነው ይሄ የአማራ ህዝብን ትግል እንደግፋለን ያ ብሎ የተንቀሳቀሰው ያሉ በፈቃደኞች ላይ በፈቃደኛ አባላቱ የተመሰረተው ድርጅት አቅሙ የሚፈቅድለትን ሪል የሆነ ማለት ተጨባጭነት ያለው ድጋፍ ለፋኖቹ መስጠት ሲጀምር ይህን ድጋፍ ይዤ መጥቻለሁ ብሎ ያንን ድጋፍ ለመስጠት ይንቀሳቀሳል። ያኔ የኛው ድጋፍ ልክ ነው ልክ አደለም ማለት ይቻላል። አሁን ግን ወደዚያ አይነት ደረጃ አልደረሰም። ገና የራሱን አቅም እያጠናከረ ነው ያለ። በዚህ ወቅት ላይ ብዙ ማለት የሚጠቅም የማይመስለኝ የሚያስፈልግም ነገር የለውም። ነገር ግን እንዳልከው አንዳንዶቹ በአዲን መጣ ምናምን እና ዳግማዊ በአዲን እንደዚህ የሚሉ ስም ሲሰጡ ይሰማል። እንግዲህ የኛው የአማራ ዓለም አቀፍ ትብብር ከዳማዊ ዳግማዊም ሳልሳዊም ብአዴን አይደለም፣ የአማራ ዓለም አቀፍ ትብብር ነው። በነገራችን ላይ በአጋጣሚ ብአዴን የብአዴን አባል የነበርኩት እኔ ብቻ ነኝ። ሌሎቹ በተለያየ መስክ የተሰማሩ ባለሙያዎች፣ ፖለቲከኞች እንደውም ብአዴን እንዲቃወሙ የነበሩ ሰዎች ጭምር ያሉበት ነው። ዋና የመሰባሰቢያ ማዕከላቸውም አሁን የአማራ ሕዝብ ያደረገ ያለውን ትግል መደገፍ አለብን ከሚል በጎ መነሻ ተነስተው ስለሆነ ሊበረታቱ፣ ሊደገፉ አይዟቸው ሊባሉ ይገባል እንጂ ገና ከሳይጀመር እንትን ማለት ብዙም የሚጠቅም አይመስለኝም። እንግዲህ ይህንን መውቀስ የጎንዮሽ መጎነታተ ምናምን ብዙ ጊዜ በእኛ ፖለቲካ ስር የሰደደ በዚህ ላይ ጋፕ የለም የጎንዮሽ ፍትጊያ አንዱን አንስቶ መጣ። እርስ በእርስ መወጋጋት መጠላለፍ ያለ ነው። ይልቁንስ ይሄ አማራ እየጎተተ እየጎተተ እያዳከመ ሲመጣ ነው የተመለከት ነው እንጂ አማራን ወደፊት ሲያራምደው አላየ ነው። መሆን ያለበት ምንድን ነው? በተቻለ መጠን በሚያግባቡ ጉዳዮች ላይ አብሮ መስራት መደጋገፍ እና ትንሽም ትሁን ትልቅ ለትብሉ አስተዋጽኦ ለማበረከት የሚያስችለውን ነገር ይዘን ብንሄድ ነው የሚሻለው። መጓተትም አኮ ያዝ ነው። ስንጓተት ስንጓተት አንዱ ራሱን ቅዱስ አድርጎ ሌላውን አንኳሶ የሚሄድበት አካል አማራን እየበላ እየበላ እየበላ አማራን እያዳከመ የቀጥሉ ይሄ አይጠቅምም። እውነቱ ለመናገር የሚጠቅመው መተባበር ነው። የአማራ ዓለም አቀፍ ትብብር ከዚህ አኳያ ዋና ፍላጎቱ የአማራ ዲያስፖራ እርስ በእርሱ እንዲደጋገፍ፣ እንዲተባበር፣ ውስጥ አንድነቱ እንዲያጠናክር ማድረግ። ዲያስፖራውን በተናጠል ብቻ አይደለም የሚያደራጀው የተለያዩ አደረጃጀቶች ጋር በሚያግባብ አብረን ልንሰራ በምንችልባቸው ጉዳዮች ላይ አብረን እንሰራለን የሚል አቋም ይዞ ነው እየሰራ ያለው። መሳይ እንደው በዝርዝር የስራ እንቅስቃሴያችሁ ምን እንደሆነ እንደው ቆጥሮ መግለጽ ይቻላል ወይ? ምንድን ነው የምታደርጉት? አሁን የአማራ ዓለም አቀፍ ትብብር ተመሰረተ። ምንድን ነው የምታደርጉት? ድጋፍ ማሰባሰብ ነው? መቼም መሳሪያ ይዛችሁ ጫካ እንደማትገቡ ይታወቃል። አሁን ካለው ሁኔታ አንጻር ወደፊት ካስፈለገ ትገባላችሁ በእርግጠኝነት። አሁን ግን ምንድን ነው የትብብሩ የሚያደርገው፣ የስራ ድርሻው ምንድን ነው? መሳይ እንትን በል ያው፣ መሳሪያ ይዞ ወደ መሸፈት እኮ ለእኛ አገል ብዙ ከባድ ቀላል እየሆነ አሁን ደግሞ ለአማራ ደግሞ ያው ወጣቱ በሙሉ ወደዛ እያለ ነው። እና የዋናው የሚሰራቸው ስራዎች ምንድን መሰሉ መሳይ፣ ቁጥር አንድ በአማራ ዲያስፖራ መካከል ያለውን ውስጣዊ አንድነት ሊያመጣ የሚችል መግባባት መፍጠር ነው። መግባባት ሲባል በምንድን ነው? በአማራ ሕዝብ ጥያቄዎች ዙሪያ መግባባት መፍጠር አንዱና የመጀመሪያው ይሄን። ሁለተኛው ጉዳይ አሁን እየተካሄደ ያለውን የህልውና ትግል መደገፍ በአማራ ላይ ያንዣበበውን የህልውና አደጋ መቀልበስ የሚያስችል ትግል እየተካሄደ ነው። ይህንን ትግል በሚቻለው መልኩ መደገፍ ነው። ይሄ ድጋፍ በዲፕሎማሲ፣ በሚዲያ፣ በፋይናንስ አባላት በሚያሰባስቡት እና የተለያየ ፈንድሬዚንግ በማድረግ ከሌሎቹ ድርጅቶች ጋር በመተባበር በሚሰራ ስራ እና በሌሎች ከሌሎች ኢትዮጵያውያን ጋር የአማራ ማህበረሰብ አደረጃጀቶች ጋር በመተባበር ለአማራ ህዝብ ትግል ትግል ድጋፍ እንዲያገኝ ማድረግ ነው። በተለይ ደግሞ ጠላትን እየቀነሱ ወዳጅን የሚያበዛ አካል የአማራ ወዳጆች በዓለም አቀፍ ድርጅቶች በመንግስታት እና በሌሎች አካላት፣ በምሁራን፣ በሚዲያዎች የአማራ ኮዝ ፍትሃዊ የሆነ ኮዝ እንደሆነ ተጨባጭነት ያለው ምክንያት ያለው ትግል እንደሆነ እየተካሄደ ያለ ያንን ማስገንዘብ እና እዚህ ለአማራ ህዝብ ትግል ድጋፍ ማሰባሰብ ይሆናል ማለት ነው። ከዛ ባለፈ ደግሞ አገር ቤት ላሉት ፋኖዎች የሚያስፈልግ ድጋፍ ሊያደርግ የሚችለው ድርጅቱ ያንን ሊያደርግ ይችላል ማለት ነው። በነዚህ ዙሪያ ነው እየተንቀሳቀሰ ያለው አሁን የራሱን አቅም ከመገንባት ላይ ነው። አባላት መመልመል፣ ማደራጀት፣ መዋቅሮችን በዓለም ዙሪያ የመክፈት አሁን በአሜሪካ ካናዳ፣ አውሮፓ፣ ሚድልስት እና አፍሪካ እንደዚሁም ኦሽኒያ እና አውስትራሊያ መዋቅሮቹን እየከፈተ ይገኛል። ቅርንጫፎችን እየከፈተ ነው። ስለዚህ አንድ ጠንካራ በዲያስፖራ ውስጥ ስሙ የሚጠራ ተጨባጭ የሆነ አሁን ላለው ለትግሉ ኋላ ደግሞ ለመልሶ ግንባታው አስተዋጽኦ ማበረከት የሚችል ድርጅት ነው እንዲሆን ነው ታለሞ እየተሰራ ያለ። እንግዲህ ዶክተር ገዱ፣ እኛ በደረሰን መረጃ መሰረት አገዛዙ ቀደም ሲል ማንስችኋለሁ የአብይ አህመድ አገዛዝ ፈተናዎች ወይም ደግሞ አደጋዎች ተብለው በአደጋነት ከተፈረጁ ሰዎች ቁጥር አንድ እርስዎ ኖት። ይህን በተደጋጋሚም በተለያዩ የመረጃ ምንጮችም አረጋግጠናል። ስጋት ተብለው ከሚጠቀሱት ግንባር ቀደም እርስዎ እንደሆኑ ነው የምናውቀው። ምናልባት ይሄ ከምን የመነጨ ነው ያ የምንለው፣ ቀደም ሲል ያነሳሁት ኔትወርክ አሁንም ስራውን እየሰራ ነው ብሎ እየፈራ ይሆን የአብይ አህመድ አስተዳደር። እንግዲህ የምናውቀው ነገር የለም፣ ግን ቁጥር አንድ ስጋት ተደርገው እየታዩ ነው። በሌላ በኩል ደግሞ እርሶ ሳልሳዊ ባዴንን ነው ይዘው የመጡት እንደም ትግል ሊጠልፉ ነው የመጡት ብለው ደግሞ በሌላ የሚፈርጆትና የሚያብጠለጥሎት አሉ እንግዲህ ሁለት ይሉ የተለያዩ ተቃራኒው የት ነው ያሉት ዶክተር ገዱ ብለንም እንድንጠይቅ የሚያደርግ ነው እስቲ ሁለቱን ሀሳቦች እንዴት ያስታርቋቸዋል እንግዲህ የአገዛዙን በተመለከተ የሚቃወመው ሁሉ በጠላትነት የሚፈርጅ ከመሆኑ ጋር ተያይዞ እኔም እንደዛ ቢመለከተኝ የሚገርመኝ ነገር አይደለም ማለት ስለዚህ የሚቃወመው ሁሉ አሁን ብልጽግና ተቃውሞ የሚያነሳበትን ሁሉ በተቃዋሚነት አይደለም በሀሳብ ልዩነት አይደለም የሚመለከተው በጠላትነት ነው የሚመለከተው። እኔንም እንደ ጠላት ተመልክቶ ሊሆን ይችላል። ይህምንም ማድረግ አይቻልም ሁሉም ኢትዮጵያውያን እየተጋቱት ያለ እውነታ ስለሆነ በዚህ ላይ ደረጃው ምንም ይሁን ምን ተቃዋሚዎቹን በጠላትነት የሚያይ ስለሆነ ከዛ አኳያ እንመለከተዋለን። በሌላ መልኩ ግን በአዴን ነው ምናምን የሚለው ነገር ልክ ነው። በአዴን ነበር ቅድም እንደገለጽኩልህ፣ በባአዴን ውስጥ ሁኜ የማምንበት ስሰራ አይኖርኩስ በዛ በማምንበት እንቅስቃሴ ወቅት የሰሯቸው ጥሩ ስራዎች ሊኖሩ ይችላሉ። የተፈጸሙ ስህተቶች ሊኖሩ ይችላሉ። ያን እንግዲህ በጊዜ ሚዛን ወደፊት የምንመለከተው ይሆናል። አሁን ትግል እያደረግኩ ያለሁት ግን እንደ አንድ አማራ እንደ አንድ ግለሰብ የምታገለው ለራሴ ነው፣ ራሴ ለራሴ ነው። ስለሚመለከተኝ የአማራ ሕዝብ ነጻ ለመውጣት በራሱ እያደረገ ያለ ትግል አለ። እኔም ለራሴ እዛ ለመውጣት ትግል እያደረኩ ነው ያለሁት። ከአንዳንዶቹ ሳልሳዊ በአዲን ለማምጣት ነው ምናምን ነው። ቀደም እንዳልኩህ የአማራ ዓለም አቀፍ ትብብር ወይም የኔ ትግል በአዲንን ለማምጣት አይደለም። በአዲን የለም። ቀዳማዊው ዳግማዊም ሳልሳዊም ባህሪ የሚባል የለም። ሶስተኛ ሳልሳዊ የሚሉ ሶስተኛ ባህሪ ለማለፍ ፈልገው ሊሆን ይችላል። እየገምጨ ነው። ሳልሳዊ ባህሪ የሚባል የለም። ራባዊ ባህሪ አይኖርም። ዋናው አሁን እየተንቀሳቀስን ነው ያለ ነው። በአማራ ዓለም አቀፍ ትብብር ነው እኔ እየታገልኩ ያለው። ትግልም ለመጥለፍ አይደለም። ትግሉ አይጠለፍም። ደጋግሜ እንደገለጽኩት የአማራ ሕዝብ ትግል ባለቤቶች አሉት። እዛ ህይወታቸውን ሰጥተው እየተንከራተቱ እየታገሉ ያሉ ጎበዞች አሉ። ይሄ ትግል ከውጭ በመጣ እንኳን ከዲያስፖራ ማለት ነው ከአገዛዙ ለመታፈን ፈልጎ ነበር፣ አልተቻለም እንጂ ባንኩንም ታንኩንም በያዘው ኃይል ከፍተኛ ደበደብ እየተደረገበት ያለ ትግል ነው። ማንም ሊያስቆመው አልቻለም። ወደፊት ነው እየተራመደ ያለው። ይሄን ትግል የሚበላሽ ከሆነ መሳይ የአማራ ህዝብ ትግል ተጠለፈን ሌላ ችግር የሚገጥመው ከሆነ እዛ ትግሉን እየመሩ ባሉት ወንድሞቻችን ድክመት ነው የሚሆነው። በአገር ቤት ትግሉን እየመሩ ያሉት ወንድሞቻችን እና እህቶቻችን። የጎንዮሽ ትግሉን የጎንዮሽ ፍትጊያውን ትተው በአንድ ፊቱ ተባብረው በሚያገባባቸው ጉዳይ ላይ ተግባብተው በሚያለያያቸውን ጉዳዮች ደግሞ ወደ ጎን ትተው አንድነታቸውን ጠብቀው ወደፊት በመራመድ ብቻ ነው ትግሉን ከመጠለፍ የሚያድኑት። ይሄ ጠለፋ ከራሳቸው ድክመት የራሳቸው ድክመት እንዳይጠልፈው ነው መጠንቀቅ ያለባቸው እንጂ ሌላ የሚጠልፈው የለም። እዚህ ውጭ ያለውን ሌሎች እናገዛለን የሚሉ አካላት ትግሉ አይጠለፍም። ይለቁንስ ትግሉ በመተባበር ድክመት ምክንያት ባለመተባበር፣ ወይም ደግሞ ዋና ጠላት እያለ እርስ በእርስ በጠላትነት በመተያየት ምክንያት የጎንዮሽ መወጋጋ መጓተትን በመፍጠር ትግሉን ወደኋላ ኋላ ማስቀረት እንዳይችያል። በትግሉ ላይ ጉዳት እንዳይደርስ እና ሕዝቡንም ተስፋ እንዳያስቆርጥ ጥንቃቄ መደረግ አለበት ብዬ አስባለሁ እንጂ ከውጭ ዲያስፖራ በምን አቅሙ ነው አሁን ስር የሰደደ በመቶ ሺዎች በሚሊዮኖች የሚደግፉትን ትግል ሊጎትተው ወይ ሊጠልፈው የሚችለው? አይጠለፍም። ምናልባት ዶክተር ገዱ እንግዲህ የፋኖን ወቅታዊ ሁኔታ ቀደም ሲል ሳነሳ እንግዲህ ያለንበትን ሁኔታ በደንብ መረዳት አለብን። የፋኖ ትግል ከማንም በላይ ጠራ ጠላቱ ራሱ አደረጃጀቱ በመከፋፈሉ አንድነትን አለማምጣቱ እንጂ ያገዛዙ ጥንካሬ አይደለም። ፋኖች አንድ ቢሆኑ ይህ ሁሉ ጊዜም ሊፈጅም አይችልም ነበረ። አሁንም ገና ነው። አሁንም ሌሎች የልዩነቶች አጀንዳዎች ናቸው እየመጡ የፋኖን አንድነት እያራቁት ያሉት። እዚህ ለምን አስተያየት ይሰጣሉ። ፋኖች ወደ አንድ ላለመምጣት ምንድን ነው የሚከለክላ? አዎ አጀማመራቸው አነሳሳቸው በተለያየ ምክንያቶች ሊሆን ይችላል። ግን የወሰደውን ያህል ጊዜ ወስዶ ተነጋግሮ ቁጭ ብለው ወደ አንድነቱም የሚያመጣው መንገድ ቢጀምሩ፣ ቢያንስ መንገዱን እንኳን ቢያሳዩ ሰው በተስፋ ይጠብቃቸዋል። አሁን የምናየው ልዩነታቸው ጎልቶ መውጣቱን ነው። አንዳንዶቹን ስናይ ከአገዛዙ ይልቅ የገዛ ፋኖ ወዳጆቻቸው ጓደኞቻቸውን ጠላት አድርገው ቀን ከሌሊት ስለነሱ መጥፎ ነገር ሲያነሱ ነው የሚውሉት። አንዳንዴ ያሳዝናል። ይህን ይህን ነገር እንደው ሲታዘቡት ምን ማለት ይቻላል? ምንድን ነው የገባው? እንግዲህ የፋኖ እንቅስቃሴ የአማራ ሕዝብ ብሶት የወለደው በስሜት የተፈጠረ ሕዝባዊ ማዕበል ነው ማለት ይቻላል። በስሜት የተፈጠረ አሁን ይሄ የስሜት እንቅስቃሴ ትግሉን ለመጀመር ለማቀጣጠል ብዙ አግዞ ሊሆን ይችላል። ቀስ በቀስ መስከን አለበት። በሐሳብ ላይ የተመሰረተ ፖለቲካ የሚያራምድ ወይም በሐሳብ ላይ በመርህ ላይ የተመሰረተ የተደራጀ ፖለቲካዊ አመራር የሚያገኝበት ሁኔታ መፈጠር መቻል አለበት። ይሄ ከጊዜ ወደ ጊዜ እድገት እያሳየ ቢመጣም መሆን በሚገባው ደረጃ አድጓል ወይም ደግሞ ህብረተሰቡ በሚፈልገው ፍጥነት እያደገ ነው ማለት አይቻል። የተለያዩ ምክንያቶች ሊኖራቸው ይችላሉ። ከሁሉም በላይ እኔ ይመስለኝ የተጨባጭ ሁኔታው የነባራዊ ሁኔታው ዝም ብለን በሩቁ ነን እንደምናስበው አይደለም። ከየአካባቢው ሆ ብሎ የወጣ ላይ ያንን እያሰባሰቡ እያሰባሰቡ ወደ አንድ ማምጣት ራሱ የሚጠይቀው ጊዜ አለ። አንድ ከባድ ፈተና ነው ማለት። ሁለተኛው ፈተና ደግሞ ይሄ ጉዳይ አስቀድሞ የተደራጀ አስቀድሞ አመራር የሚሰጠው በአንድ ላይ ተሰብስቦ በአንድ መክሮ ትግል የተጀመረ ካለመሆኑ ጋር ተያይዞ ከተለያየ አቅጣጫዎች የሚመጡ ተጽዕኖዎችም አሉ። ከአገዛዙ የሚመጣው ተጽዕኖ ቀላል አይደለም። ተገናኝተው እንኳን ለመመካከል ለመወያየት በሚያስችል ሁኔታ ተጽዕኖ ከባድ ነው። እንደዚሁ ደግሞ በአማራው ምሁራን በሊቃሙ በኩል የሚሰጠው ድጋፍም ይህንን ግምት ያስገባ ከመሆን አኳያ ውስንነት ያለ ይመስለኛል። ዙሮ ዙሮ ማለት የሚቻለው አሁን ፋኖዎቹ የፋኖ አመራሮች ካለፉት ወደ ሁለት ዓመት ሊጠጋ ነው። ካለፉት ሁለት ዓመታት የትግል እንቅስቃሴያቸው ብዙ የተማሩ ይመስለኛል። ብዙ የተማሩ ስለሆነ ከዚህ ትምህርታቸው ተነስተው ከልምዳቸው ተነስተው ይሄ አንድ ጠንካራ ድርጅት አለመፍጠር አንድ ሲባል የግድ አንድ ብቻ ማለቻ ሁለት ብቻ ዞሮ ዞሮ የተደራጀ በመዋቅር በስርዓት የሚመራ የትግል እንቅስቃሴ የመፍጠር ጉዳይ እና ተጨባጭነት ያለው ከስካሁኑ ከመጣው ለውጥ የላቀ ለውጥ የማምጣት ጉዳይ ህብረተሰቡ አሁን ደመንድ እያደረገው ያለ ነገር ስለሆነ ይገነዘቡታል ብዬ ተስፋ አደርጋለሁ። አንዳንድ የማያቸው ምልክቶችም ከጊዜ ወደ ጊዜ ወደ አንድ የመሰባሰቡ ፍጥነትም የመጨመር ሁኔታ እያየው ነው። በሀሳብ ደረጃ ሲያነሷቸው የምሰማቸውን ጉዳዮች እድገት እያሳዩ ነው። ነገር ግን መፍጠን አለባቸው፣ መፍጠን አለባቸው። ምክንያቱም በአንድ በኩል ጠላት አለ፣ በሌላ መልኩ ደግሞ የህዝብ ፍላጎት አለ። እነዚህን አጣጥሞ ውጤታማ የሆነ ድል ወይም ደግሞ ውጤታማ የሆነ ስራ ለማከናወን በእውነቱ ለመናገር እጅግ ኃላፊነት የሚጠይቅ ወቅት ላይ ናቸው ያሉት። ይህን ይገነዘቡታል ብዬ አምናለሁ። ከውጭ ያለው ሰው ማለት ይሄ ትግሉ ሜዳ ውስጥ የሌለው በተዘዋዋሪ መንገድ ያለው ማገዝ እና ወደ በተቻለ መጠን ይህን የጎንዮሽን መናቆር አንዳንድ ጊዜ በጠላት ላይ ከሚያርፈው የፕሮፓጋንዳ ዘመቻ ልቅ አንደኛውን የፋኖ ግሩፕ ደግፎ በሌላኛው ላይ የሚያርፈው ሲጠነክር እታያለን። ይሄ አፍራሽ የሆነው እንቅስቃሴ በእውነቱ ለመናገር እንደው የአማራ ትግል ስኬታማ እንዲሆን የሚፈልጉ ሁሉ ከዚህ አድራጎት